እኔ እኮ ሲጀመር ቀድሜ ተናገር ያለውኝ ቀድሜ ተናገር ያለው። ምክንያቱም ያን የመሰለ ራት ጋብዞ አብርሽ ዝም ብሎ አይለቃትም ሄርሜላን። ስለዚህ አብረው አድረው ነው የሚለያዩት ብዬ ቀድሜ ተናገር ያለው። ስለዚህ ምንም ቪዲዮ ራሱ መቅረጥ አያስፈልግም ነበረ። እንዲ እናንተ አሳስቧችሁ ቀረጣችሁት እንጂ አሳስቧችሁ ቀረጣችሁት እንጂ ምንም የሚያስቀርጥ ነገር የለም። ይሄ እኮ የታወቀ ነው። ሳይታለም የተፈታ ነው። ሲጀመር ደብረ ዘይት ለምን ተሄደ? እንደዛ አይነት ለየት ያለ ቦታ ለምን ተሄደ? ኮሽኮሽታ ስትፈጥሩ ድምጣችሁ እንዳይሰማ እኮ ነው። እዛ በግላጅ ማንም አይሰማንም ብላችሁ ተቃማምሳችሁ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒ ቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት፣ ውዶች። የእለቱ ፍትፈታ ወደ እናንተ እየመጣሁ ላይክ፣ ሼር አድርጎ ሀሳብ አስተያየታችሁን በኮመንት አስቀምጡ። የሚታጠቡ ሰዎች ይታጠባሉ ማለት ነው። እነዚ ለትዳር ክብር የሌላቸው ሰዎች ይታጠባሉ። በሰው ትዳር ውስጥም ገብተው የሚሻለሉ ሴቶች ይታጠባሉ። ታጥበው ይሰጣሉ ማለት ነው። እንደ ሄርሜላ አይነቷ ዘልዛላ ማለት ነው። ጨራሽ አንቺ ሩም ይዘሽ ሩም ውስጥ ጎትተሽ ታስገብ እኔ እኮ የሚገርመኝ ነገር አብርሽ ምን አስነክተው ነው እንደዚህ የደነዘዘው? ምን ሆኖ ነው እንደዚህ ድንዝዝ ያለው? ምንድን ነው አንተ የምትጎተተው እንዴ? ምን ምን ጎትተሃል? አይ አይሆንም። ተኝ እዛው እኔ እዝነ ለምን አትልም? ሲጀመር ሲጀመር ይሄ የራሳችሁ ተመ እንደዚህ በአንድ ላይ ሆነን ሩም ይዘን ቢዶ ከምንቀርጥ አንተ ውጭ ጠብቅና ከዛ በኋላ ና እኔ ሩም ሆኜ በቃ ደበረኝ ምናምን እልሃለሁኝ ብላ ያደረገችው ነው። ሁለታችሁም ያደረጋችሁት ነገር ነው። ለምን ታስመስላላችሁ? አስመሳይ ሲጀመር የሄዳችሁት እኮ እዛ እንደፈለጋችሁ ልትሆኑ ነው አደለ? እንደፈለጋችሁ ልትላላጡ ነው የሄዳችሁት። እኔ አብርሽ በዚህን ያክል ይወርዳል ብዬ አንድ ቀን አልጠበኩም። ወራዳ ለትዳር ክብር መኖር ነበረበት። ለትዳር ክብር መስጠት ነበረብክ። አሁን ከሩታ ምን አተ ነው ምን ጎሎ ሆኖ እንደዚ የምትዝረከረከው ምን ጠፋብክ ሩታ ከዚ በኋላ ከዚ ሰው ጋር ይህንን ሰው ተመልሰሽ ወደ ህይወትሽ ካመጣሹ እውነት ይገልሻል ይገልሻል እውነት ውስጥሽ የተቃጠልሹ ውስጥሽ ያረርሹ ማለት ነው እንደዚሁ እንዳረርሽ እንዲሁ እንደተቃጠልሽ እውነት ድምጥሽ ሳይሰማ እኔ እኔ ምትሞችን የሚመስለኝ ወደ ህይወትሽ ካመጣሹ ማለት ምንም አይጠቅምሽም። ቢመጣም ተመልሶ እንደዛ አይነቱን የወረደ ስራ ከመስራት ወደኋላ አይልም። ምንም አይነት ክብር የማይሰጥሽ ወንድ፣ ምንም አይነት ለስሜትሽ የማይጨነቅ ወንድ ወደ ህይወትሽ መልሰሽ ማምጣት የለብሽም። አለቀ አራት ነጥብ እዚ ጋር ማብቃት ያለበት የእናንተ ህይወት እንጂ ይሄ ተመልሸ ይሻሻልልኛል ተመልሽ ተመልሶ ይሻልልኛል ተመልሶ ቢመጣ ሰላም ይሰጠኛል ምንም ሰላም አይሰጥሽም ምንም ሰላም አይሰጥሽም አንቺን ጉድጓድ ውስጥ ከመክተት ውጭ ምንም ሰላም አይሰጥሽም ሰላም የሚሰጥሽ አንቺ ራስሽን ጠንካራ አድርገሽ ለርዥሽ መኖር እንዳለብሽ ለራስሽ መንገር አለብሽ እንጂ ከዚህ በኋላ ይሄ ሰው እዚ ጋር ሌላ የቀመሰ ምንም አይሆንሽም በቃ ቀምሷል ሄዷል ታዩ አራት ነጥብ ማቆም አለብሽ ምንም እሱን አጣሽ እናትሞችም አንቺ እኮ ነገ አማርጠሽ ማግባት የምትችል ምን ልጅ መጣና ምንድን ነው ቂጥኝ ነው ኩፍኝ ነው ምንድን ነው ልጅ ስለመጣ ልጅ ስላለሽ ምንድን ነው ዋናው ሴትነት ነው ዋናው ልባማ ሴት መሆኑ መገኘት ነው አለቀ ምንም የሚያስፈልግ ነገር የለም ለትዳር ምርጫ ለመሆን አማርጠሽ ተመርጠሽ ሳይሆን አንቺ መርጠሽ ታሰልፈዋለች ሰላሳውን ከማንንም የምታንሽ አይደልሽም። ህይወት ውጣ ውረድን አይተሸዋል። አለቀ። እናንተ ግን እዛ ተላላሱ እዛ እንደፈልጋችሁ ሁኑ። ግን ለእኛ አታሳዩን፣ ማየት አይጠበቅብንም። የሄዳችሁት ይሄን ልታደርጉ እንደሆነ እናቃለን። እንዴ ምን ሆናችሁ ነው የምታሳዩን? ማየት አንፈልግም። ብቻዬን እኔ ዝጋ ፈራለው ምናምን ነገር ጭራሽ እኮ ሲገባ ክላስ መጋረጃ ምናምን ዘጋጋች ይዝጋሽ። እኔ ለእናንተ እኮ ተቃጥዬ መደፋቴ ነው ዘንድሮ። እውነት ምን አይነት የወረደ ነገር ነው የምታሳዩን? ለምን ታሳዩናላችሁ? እንደፈለጋችሁ መበለቃቀጥ ትችላላችሁ። ማሳየት እኮ አይጠበቅባችሁም። እንደፈለጋችሁ መሆን ትችላላችሁ። ለእኛ አሳያችሁን አላሳያችሁን እኛ ህይወት ላይ የሚጨምረው የሚቀንሰው ነገር የለም። አዎ ምንም የሚጨምርልን የሚቀንስልን ነገር የለም። ሶ ማድረግ ያለባችሁን እናንተ ራሳችሁ ማድረግ ትችላላችሁ እዛው ተቀምጣችሁ አሁን አንቺ አይ አብርሽ በቃ አይፈልግም ከኔ ጋ ከእሷ ጋ ማደር እሷ ነች የፈለገች ምናምን እንዲባል ነው። ካልፈለገ የሚያይፈልግ ሰው እኮ ሴትን ቂጥ ተከትሎ ደብረ ዘይት ድረስ አይሄድም። የማይፈልግ ሰው የሴትን ቂጥ ተከትሎ ሚስትን ቤት አስቀምጦ አይሄድም። የማይፈልግ ሰው የሚፈልግ ሰው ነው ተከትሎ የሚሄደው ስለፈለገ መሰለኝ ተከታትላችሁ ሄዳችሁት። እራታችሁን በላችሁ ምናምን ማስመሰል። እራት ጋብዘኝ ብላኝ እንደው ሄርሜላ በቃ መጋበዝ አለብኝ ምናምን። ተው እንጂ ሄርሜላ፣ እራት ጋብዘኝ አለች አይደል? በቃ ተገባበዛችሁ፣ ወይኑን ጎንጨት ጎንጨት አላችሁ፣ ራሳችሁ ላይ ሲወጣ ከዛ የምታደርጉት ነገር አሳጣችሁ አይደለ? ክላስ ግባና በቃ ዝጋ፣ ቪዲዮ ልቅረት። ከዛ በኋላ አንተ ትመጣለክ። የሁለታችንም ስም አንዴ ከሚጠፋም ነው አይ እስከ ወዲያኛው። አሁን እኮ በሱ ቤት ማለት ነው አብርሽ፣ እኔ ይህንን ቪዲዮ እንደዛ አድርጌ ብሰራ፣ ምናልባት ተስፋ እኮ አድርጎ ነው። ሩታን ተስፋ አድርጎ ማለት ነው። አሁን እንደዛ አድርገን ቪዲዮ እንቅረጥ። ቢያንስ ተስፋ ማድረግ አለብኝ፣ ተስፋ መቁረጥ የለብኝ። ከዛ በኋላ ተስፋ አድርጎ እኮ ነው። ስሜ እስከ መጨረሻ ድረስ ጠፋ እኮ። ስምህ፣ ስምህ የጠፋው ከሄርሜላ ጋር መዋል ሲጀምር ነው። ከሄርሜላ ጋር ሩታን ያጣሃት አንተ። ሄርሜላ የምትባልን ሴት አስከትለ የመጣ ቀን ነው ያንተና የሩታ ህይወት ያበቃለት። ከዚህ በኋላ ምንም አያስፈልግም። እዛው እንደፈለግ ከሄርሜላ ጋ መርመጥመጥ ትችላለህ። ሩታን ግን ለቀቅ አድርጋት። ልኛ ምናምን ብለህ እንዳትመጣ፣ የምሬ ነው።